ቢሾፍቱ የኢትዮጵያ መንግስት ዝግጅት እያደረገ ነው። የድሮን ኦፕሬተሮች ጠቅላላ ከአረብ ኤምሬትስ ያስገባቸው የድሮን ኦፕሬተሮች ናቸው። ቢሾፍቱ ያሉት ወደ ውጭ ማውጣት አይፈቀድላቸውም፣ አይወጡም፣ ከህዝብ ጋር አይገናኙም። ትልቅ መዝናኛ ቤቶች አሉ፣ እዛ በአረብ ኤምሬት ገንዘብ የተገነባ ነው ብለውናል። ትልቅ መዋኛ ገንዳ ምናም ተሰርቶላቸዋል ለነሱ ብቻ ተብሎ፣ መኖሪያቸው ከኢትዮጵያውያን የበለጠ ስታንዳርዱ የጠበቀ ነው ሙሉ መዝናኛ ሙሉ የአኮሜዴሽናቸው ምግባቸው ምናምን ከኢትዮጵያውያን እንትን የተለየ ነው። ከግቢ መውጣት አይቻልም። ሙሉ ነገራቸው የሚፈልጉት ነገር እዛ ተማቶላቸው የድሮን ኦፕሬሽን ስራ እየሰሩ እንዳለ የኢትዮጵያ መንግስት የጦርነት ዝግጅት እያገዙ እንዳለ ከደብረ ዘይት ከመከላከያ ዛ ካለው አየር ኃይል ያደረሱን ምንጮች ያደረሱ መረጃ ነው። ይሄን ወደ እናንተ ያደረሰ ነው። ሌላ አዲስ አበባ ፍተሻ አለ። ለየት ያለ ፍተሻ ነው። ለተጋሩ ተጋሩ ነው፣ ኤርትራውያን ላይ ያነጣጠረ ፍተሻ ነው። በተለያዩ ኮንዶሚኒየም ቤቶች ወይም ሪል ስቴቶች ሪል ስቴት አፓርትመንቶች አሉ አይደል፣ በተለይ ደግሞ እዛ ላይ ያነጣጠረ ፍተሻ ነው የሚያደርጉት። ራንደምሊ ይሄዳሉ አንድ ቤት ለምሳሌ ሩምሜት የሚባል ኢትዮጵያ የተለመደ ነው። ሩምሜት ምናምን አንድ ሶስት መኝታ ምናምን ለስድስት ለአምስት ምናምን የሚከራዩ አሉ፣ በርካቶች አሉ። ይገቡና የገቡና መታወቂያችሁን አምጡ ነው የሚባሉ። ራንደምሊ ምንም የፍተሻ የፍርድ ቤት ምናምን ብሎ ነገር የለም። ቀጥታ ራንደምሊ ገብተው መታወቂያችሁን አምጡ ይሏቸዋል። እና ታርጌት አድርገው ይሄ ተጋሩ የሚኖሩበት ነው፣ ይሄ ኤርትራ የሚኖሩበት ነው። አጥንተው ነው እንደዛ የሚያደርጓቸው። ከዛ ኮፒ መታወቂያችሁ ወዲያ ኮፒ አድርጉ አድርገው ይወስዱታል። እንግዲህ እነዚህ ኢትዮጵያ ምድር ላይ ያሉ ኤርትራውያን በኢትዮጵያ መንግስት እውቅና ህጋዊ ስለሆኑ ነው የሚያኖራቸው እንጂ ህጋዊ ባይሆኑ አይኖራቸውም እያባረራቸው ነበር። የምናቆም ነገር ነው። እነዚህ ተጋሩ እንደ ውጭ ዜጋ ነው የሚያዋቸው። አንድ የጉራጌ ወይ ወላይታ ወይም የአማራ የኦሮሞ ሲፈትሹ አታገኟቸው እዛ ላይ። አሁን የሰሞኑ ደግሞ የሰሞኑ ያለው ትሬንድ ለየት ያለ ትሬንድ ነው። ተጋሩ በሀገራቸው ተሸማቀው አንዱ ፈቃጅ አንዱ በሳምበዲ ፈቃድ እንደሚኖር ጥገኛ እኛ ፈቅደን ባኖርናቸው እንዳለቸው አዳነች አበቤ በዛ ስሜት ተሸማቆ እንዲኖሩ የሚያስደረግ ስሜት ነው። ይሄ ይሄ ስሜት እንዲጋባባቸው ማድረግ ነው። በፍርሃት ተሸማቆ እንዲኖሩ የሚያደርግ ስራ ነው። ይሄ ከበድ ያለ ነገር ነው። ይሄ እያየን ያለ ነው። አንድ ለየት ያለ ከሀረር አካባቢ የደረሰን አሳዛኝ ድርጊት ወደ እናንተ እናደርስና አንድ ወደ የእለቱ ትልቁ ጉዳይ እናልፋለን። ሀረር ቦሰት ቦሰት የሚባል አካባቢ ወረዳ ነገር ነው ቦሰት። ወላጆች ያው ልጆች የታፈሱ አይደል? መከላከያ እያፈሳቸው ነው፣ የኦሮሚያ ሀይል እያፈሳቸው ወደ መከላከያ እያስገባቸው ነው። እና አንድ ወጣት ታፍሶ ገባ። ወደ ፖሊስ ጣቢያ ነው የሚያስገባቸው፣ የሚታጎሩበት እንደ ኮንሰንትሬሽን ካምፕ ለጊዜያዊ ፖሊስ ጣቢያኑ አስገቡት፣ ልጁን አስገቡት። ልጁ አባትየው ጋር ደወለ አባቱ ወላጅ አባቱ ጋር ደወለ። እንደዚህ ተያዝኩኝ ወደ መከላከል ትገባለህ ተብዬ ተያዝኩኝ ይላችኋል። ወጣቱ አባቱን ጠራው። አባትየው መጣ። ጥያቄ ጠየቀ። ለምንድን ነው እንደዚህ በኃይል ልጅ ያስገባችሁ ሲል አባትየው በኮማንደሩ የፖሊስ አዛዡ በዱላ ተቀጠቀጠ። በዱላ ሲቀጠቀጥ ራሱን ለመከላከል በጩቤ ይመተዋል ኮማንደሩ ራሱን ለመከላከል ግቢ ውስጥ ማለት ነው። ሰውየው ኮማንደሩ ምናልባትም ጩቤ እንዳለው አላወቀም ይሆናል። በዱላ ሲቀጠቅጠው ሲጨንቀው በጩቤ ሲለው ኮማንደሩ ሞተ። ፖሊስ ጣቢያ ውስጥ ራሱ ፖሊስ ጣቢያ ሞተ። አባትየው ወንጀል ሰርታል፣ ኮማንደር ገለሃል ብለው አሁን እስር ቤት አስገቡት። ይሄ የህግ ጉዳይ ነው። የህግ ሰዎች እንዴት እንደሚተነትኑት ይሄ ይህን ሰውዬ በሰልፍ ዲፌንስ ነው ወይስ ደሊበሬትሊ አስቦበት ሰውየው ለማጥቃት ለማጥቃት ካልኩሌት አድርጎ ነው የሄደው ፖሊስ ጣቢያ የሚለው የሕግ ሰዎች እንግዲህ ፍርድ ቤት እንሰማለን። ይሄ ግን እንደዚህ የሆነ ነው፣ ሀረር በውሰት ያጋጠመ ድርጊት ነው፣ ወደእናንተ ያደረስ ነው። ሌላ የእለቱ ምን እንደሚባል አላውቅም። የድሮ የትግራይ ጦርነት ጊዜ ነው ያስታወሰን ቲዲኤፍ ሲማርክ እሱ ነው ያስታወሰን። የዛሬ ወሎ ያጋጠመው ወሎ ትናንት በዚህ ሚዲያ ላይ ሀሳቡ አጋርተን ነበር። በሰላሌ ከባድ ጦር ወደ ጎጃም እየሄደ ነው። በአፋር በኩል ወደ ወሎ እየገባ ነው። ይሄ ሚዲያ የተከታተላቸው ትናንት ምስክር ናቸው። በዚህ ፕሮግራም ላይ አጋርተናቸዋል ናቸዋል። ሰራዊት፣ ሰፊ ሰራዊት፣ ተለቅ ያለ ሰራዊት እየገባ ነው። ወደ ወሎ አቅጣጫ አባራን ለማጥቃት እየገባ ነው። ፋኖ ለማጥቃት እየገባ ነው። በዚህ በሰላሌ እየሄደ ነው። ሞተራይዝድ ይሄ ብረት ለበስ ተሽከርካሪዎች ወደ ባህርዳር አካባቢ ከትላንት ወዲያ ጀምሮ እየሄዱ ነጮቹ ከዩናይትድ አረብ ኤምሬትስ በእርዳታ ያገኘው የኢትዮጵያ መንግስት ብለን ስንናገር፣ ዛሬ ጠዋት ከጠዋቱ 12 ሰዓት ጀምሮ የምሬ ወዳጁ ግንባር ምስራቅ ፋኖ ኃይሎች መጠነ ሰፊ ጥቃት ፈጸሙባቸው። በርካታ ኮሮችን አሰማርተው ከጠዋቱ 12 ሰዓት ነው የጀመሩት እና አጋጣሚ መከላከያ ማዕረግ በሰጠበት ማግስት ነው ይሄ ነው። ጀነራል በጀነራል ምድረ ሙርከኛ ምድረ ሙርከኛ ቲዲኤፍ ቆላተን ቤን የማረከው ጭምር ብሎ ዜና ከምን ደርሳል። እኔም በአሁኑ የትግራይ ወረራ ወደ ወረደ አሸልኮው አዲስ አበባ ልከውኝ ከዛ በኋላ ደቡብ እዝ ኮር አዛዥ ሆኖ ከዛ ተሰጠው አሁን ተሰጠው ብርጌደር ሆኖ ይሄን ሞቅ ሞቅ አረጋል ያነሳሳ ወታደሩ ያነቃቃል ተብሎ በታሰበበት ጊዜ ዛሬ ምንድን ነው የገጠመው? ይሄ የመከላከያ ሽንፈት እንዴት ነው የሚተረጎመው? መከላከያ እነዚህ ሺ ጊዜ ብትዋጉ አታሸነፉንም እኛ ድሮ እንኳ አለን። እኛ እኮ እንደዚህ ያለን ሲለው ይሄ የኢትዮጵያ ልጅ እርስ በርሱ የሚጋደለው ለዛውም 57 ፐርሰንት ኦሮሞ ተወላጆች ናቸው። ማህበራዊ ዋቸው ዳታቸው ከ50 ፐርሰንት በላይ የኦሮሞ ተወላጆች ናቸው። ይሄ መከላከያ መከላከያ ሰራዊት ነው። ይሄ ብልጽግና የአንተ መንግስት ነው፣ ማዳን አለብህ እየተባለ እየተኮተኮተ ቡና ለቅሞ መኖር የሚችል ወጣት እየሰበሰበ ወደ ጦርነት ግንባር እያሰማራ ያለው አገዛዝ ነው። እስቲ በእውነት ምስራቅ እዝ ሰሜን ምስራቅ የሚባለው ሁለቱም ሰሜን ምስራቅ ነው የሚባል። መነጋሽ ላይ መቼው ሰሜን ምስራቅ ነው የምሬ። ወዳጁ ነው የተመታውም ሰሜን ምስራቅ እዝ የሚባል ነው የተመታው። የተመታው 12ኛ ክፍለ ጦር እና 61ኛ ክፍለ ጦር ነው የተለበሰሰው ከባድ ነው። እና ግዳን የሚባለው ወረዳ ነው ግዳን ወረዳ። ይሄ ፓርቲኩላርሊ ይሄ አንደኛው በተለይ የአንደኛው ጥቃት የተፈጸመው ግዳን ወረዳ ወንዳች የሚባል ቀበሌ ነው። ይሄ ጉባ ላፍቶ ወረባቡ ምናምን አካባቢ ሰፋፊ ቦታዎችም ዛሬ ውሏል። ገና ውጊያው ቀጥሏል። በነጋች ላይ ውጊያው ቀጥሏል እና በአፋር ክልል በኩል የገባው የተማረከው ትንሽ በፎቶ ምናምን እናስደግፈው እንዴ ወይ በቪዲዮ እናስደግፈው። የጦር መሳሪያ ስፍር ቁጥር፣ ይሄ ሁላ ጥይት ነው። ይሄ ምን ይባል፣ ሞርታሮች፣ የሞርታር ቁጥር፣ የድሽቃ ቁጥር። ሰራዊቱ ቆላተንቤን ያየነው አይነት ሙርከኛ ነው ይሄ። መከላከያ አሁን ነዳጅ መስጠት አለባቸው። በአግባቡ ይሄ ነዳጅ ማግኘት አለበት። ይህን ችግር የለውም አማራ ክልል በየቦታው ፋኖ ስላለበት ነዳጅ ችግር አይገጥማቸው እንግዲህ፣ ፎቶሾፕ ነው ይሉታል ይሄ፣ ወይ ደግሞ አይ አይደለም፣ ባንዳ ነው፣ ሰጣርጌ ነው ነው የሚባለው ሰጣርጌ። ባለፈው ጀራል የሆነው ያሰፋ ቸኮል ምክትል እኮ ጨምሯል፣ ወደ ወደ ሜጀር ነው ወደ ወደ መጀር ይመስለኛል ማሰጥ አርገ የሚባለው እዛ አካባቢ ያለው የእሱ ጦር ነው። ይሄ የተመታ ማዕረግ በዚህ በደረበ ሰዓት በሶስተኛ አራተኛ ቀን ነው የተመታ ጦር። እና ጦሩን የሚያስመታ ማዕረግ ምን ያስጨመረ? ሳትጨምር እኮ ይመታል እኮ። በቃ ማስመታት ብቻ ሆነ። ጨመርክለት አልጨመርክለት፣ ሰራዊት መመታቱ ካልቀረ ባት ጨምርለት። እና የእንትና ጦር ተመታ ሲባል ማዕረግ ቀነስ ቢል ችግር አልነበረ። አሁን ከፍ አድርገዋል ማዕረግ፣ ሰራዊት ግን አስጨረስከው ይህን በፎቶ ደግሞ ትምህርት ቤቱ ያሳረፏቸው ረቧቸዋል፣ ደክቧቸዋል። በጣም ኤግዞስት አርጓ፣ በጣም ደክሟቸው እንደ ይታ ይታወቃሉ። መኪናውን ከነ ሙሉ ለጁስቲክስ የያዙት ሙሉ ሙሉን የያዙት ይህን ውሸት ነው። ይሄ በረባሽ የዱሩ ኮኖ በትዲፍ ከጁንታ ጋር የነበረ ጦርነት ነው ሊሉ ይችላሉ። እነዚህ መላጣዎቹ እነ አጌና ምን ብሎ ይሄን ኤክስፕሌን ደሞ ያደርጉላችሁ እንሰማለን። ይሄ ድፍጥ ጠርጎት ሰምተው እንዳልሰሙ ድፍጥ ጠርጎት ነው የሚሄዱት ልክ እንደ ኢቲቪ ማለት ነው። ኢቲቪ ይዘግበው አይዘግበው ሌላውን ነው የሚዘግበው። አገር ቤት ያለው ሚዲያም አይዘግብም። አገር ቤት ያለ የግል ሚዲያ የለም። በዚህ ሰዓት የብልጽግና ሚዲያ ነው። አባይ በሉት ምናምን፣ በሉት ምናምን፣ በሉት በሙሉ የብልጽግና በሙሉ ስለ ጦርነት ጠቅላይ ሚኒስትሩ እንደዚህ ያሉ የመደመር መንግስት እያለ በነጻ የአብይ አህመድ መጽሐፍ ጸፍ ያለው ብሎ በሱ አልተጻፈም። ብዙ ሰዎች ቀለዱበት ቀለዱበት ይሄ በጣም ጥሩ ጥሩ ከየት ከየት አሰባስበው የተለያየ እውቀት ያላቸው በኢኮኖሚ፣ በፖለቲካ በተለያየ እውቀት ያላቸው አስራ ምናምን ሰዎች መን ምኑን ያጻፈው አሁን የነገሩ ሰዎች አሉ። እያነበብ ይሄ ከአብይ አህመድ ሊወጣ አይችልም። ያቋላ አቅሙ ይታወቃል። አፍ ሲከፈት ምን አይነት አብይ ምን አይነት ከፓስተርነት ከመጽሐፍ ቅዱሳዊ ወይም ደሞ የተራ ሰበካ አይነት ከዛ ውጭ ምን መናገር ይችላል? አብይ አህመድ ሞራል ግንባታ ብሎ ዩቲዩብና ቲክቶክ ላይ ያያቸው እነሱን ከመደጋገም ውጭ ይሄ ሳብስታንቲቭ የሆነ ኮንተንት ያለው ይጽፋ ተብሎ ከአብይ አህመድ አይጠበቅም። እነሱን ነው የሚያሳውቁለት የነዚህ ሚዲያዎች። የመደበር መንግስት እያሉ ዳኛቸው ይተነትናል፣ ዘሬውን ተሾመም ይተነትናል። ዘሬን ተሾመ አሁን ትላንት ሲናገሩ የነበረ አይታቸው እዚህ ሚዲያ ላይ ያቀረብንላቸው አይታቸዋል። ሌላም አለ። በጣም በነገራችን ላይ እንኳን ደህና መጣችሁ። አፕሮቻቸው የፋኖ ዲስፕሊን እንዴት እየታነጸ እንዳለ ተመልከቱ። ዛሬ አመሻሽ ላይ የለቀቁት አዲስ ቪዲዮ አለ። በሰልፍ ሲቀበሏቸው እና አይዟቸው እያሉ እያበረታቱ ወደ ማረፊያቸው ሲወስዷቸው፣ ወደ ማረፊያ ሲወስዷቸው በሰላምታ እንደዚህ እንደ ወንድም እንደ እንደ ጓደኛ ሰላም ይሏቸው፣ አይዟቸው። ለመከላከያ ቆርጣቸው አሳዩዋቸው። እነዚህ ቪዲዮዎች ለመከላከያ ጓደኞቻቸው ላኩላቸው። ጦርነት አያስፈልግህም፣ ተነጋገር በሉት። ጠቅላይ ሚኒስትራችሁን ተነጋገር በሉት። አሰልፈ ብርሃን ጁላ አይሞትልህም፣ መሐመድ ተሰማ አይሞትልህም። አይዞ እየተባለ ያለው የድሃ ልጅ ነው። ይሄ ይሄ ገና ቀይ ባህር የሚባለው ሳታስበው ነው ይሄ ጢባ ጢባ እየተጫወተብህ ያለ ወንድምህ ነው ፋኖ ፋኖ ነው አብይ አህመድ የሚባል እና ነገሩት ይሄ ይቆረጣችሁ አክሰስ ላላቸው ላኩላቸው ይሄ ወንድምህን ነው አማራ ክልል ያለ ውጊያ በፍጹም ውጊያ የለም እያለ የሚጫወትብህ ውጊያ አለ ውጊያ የሚባል አለ ከፍተኛ ውጊያ አለ አሁን ውጊያ እንዳይከፈት እየተባለ ከትግራይ ጋር ከኤርትራ ጋር ውጊያ እንዳይከፈት የሚሉት ይሄ ውጊያ አይደለም? ይሄ ውጊያ አይደለም ወይ? ምን እንዴት ተብሎ ነው? ይሄ መኪና ዝም ብሎ ጊፍት ነው የሰጠው? ይሄ ሁላ መሳሪያ አለ ጊፍት ነው የሰጠው? ይሄ ሁላ እንትን ከ ከየት ነው የገዛው? ከአዘርባጃን ነው የተገዛው? ከኢራን ነው የተገዛው ወይስ ከዱባይ ነው ለፋን ነው የሰጠው? ይሄ በጦር መሳሪያ ይሄ ሁላ ወታደር ምን እያደረገ ነው ምን እያደረገ ሙርከኛ ነው? ጠቅላላ የኢትዮጵያ ልጆች፣ የድሃ ልጆች ናቸው እነዚህ። እዚህ ውስጥ የጀነራል እገሌ የሚኒስትር እገሌ የርዕሰ መስተዳድሩ ልጆች ምናምን የሉ። እዚህ በጉዴት ናቸው። ሚኒማም ሚኒማም ዩጋንዳ ምናምን ሩዋንዳ ምናምን ናቸው። ሚኒማም ወይ አሜሪካ ናቸው፣ ወይ አውሮፓ ምናምን ናቸው፣ ወይ ዱባይ ምናምን ናቸው፣ ወይ ወደ ቱርክ ሄዷል፣ ወይ ወደ እንግሊዝ ኤኒዌይ ሄዷል። ይሄ መሄጃ የሌለው ነው። ተው ይሄ ስለዚህ ጉዳይ ተው የምንለው። እና በርካ ዘጠኝ ሬዲዮ ትላልቅ ሬዲዮ መገናኛ ብዙ መገናኛ ሬዲዮ አይኮም የሚባሉት አይኮም መገናኛ ሬዲዮ የአዛዦች ነው። አዛዦች ናቸው የሚይዙት፣ አዛዦች ናቸው የሚይዙት። አዛዥ አይኮም ተያዘ ማለት ወይ ማርከዋል ወይ ገለዋል ማለት ነው። የሬዲዮ መገናኛ የአዛዦች ነው እና ስንት ነው? ስንት ነው የተደመሰሰው ሲባል ቁጥሩ በጣም አስደንጋጭ ነው። ዋጋ ስለሌለው ነው ቁጥሩ እዚህ መጥቀስ ዋጋ ስለሌለው ነው ምርኮኞች ግን አያቸው ሁለት መቶ ምናምን ጎረ በዚህ ግንባር ብቻ ሁለት መቶ ምናምን ግንባር ስንት ሀይል ማለት ነው ስንት ሀይል ነው አሁን አንድ ሁለት መቶ ምናምን ስንት ሀይል መሆኑ ነው እንዳለ በግንባር አካባቢ የነበረውን ሁሉም ሆኗል ማለት ነው ወይ በህይወት አልቀረም አልተረፈም ወይ ተማርኳል ማለት ነው ይህ ሁላ ክላሽ እንኳን ወደ አምስት መቶ ምናምን ነው የተማረከው በዚህች እዚህች ግንባር ብቻ አምስት መቶ ምናምን ይሄን ብርሃኑ ፊልድ ማርሻሉ አረተው እንደዚህ ሚዲያ የመከረው ሚዲያ የለም። አረተው የምትርቀው ነገር የለም። በነገራች ላይ በ10% ነው እየተዋጋን ያለ ነው ሲል ለምንድን ነው በ10% አዋክተ በሙሉ አቅም አዋክተ ሰራዊትን አታድንም። ለምንድን ነው እየተጫወትክበት ይሄን ሰራዊት ከመማረክ ለምን አታድነው? በሙሉ አቅም ድሮን አለ ቻለው እንግዲህ ድሮን እኮ ልዋጋለት ነው ልንዋጋበት እኮ ነው የገዛ ነው መሳሪያ ልመርጥልህ ነው ቻለው ሲለ ነበረ። ምን ነው ለነዚህ የሚሆን እረፍት አጣ ይህን የሚታደግ ሚሳይል አለኝ ተምዘግዛጊ አለኝ ተራራ፣ የተራራ ጦርነት ምናምን ብሎ ነገር የለም ምናምን የምትለው ለነዚህ ምን አለ ጊዜ። እንዴት አድርገ ነው ያጣሃቸው እነዚህ በሰልፍ ፋኖ በሰልፍ እያሳየ ያለው እነዚህ ለምን አልታደግካቸው? የአውሮፕላን ድጋፍ የድሮን ድጋፍ የሚግ ድጋፍ የሚሳይል ድጋፍ ለምን አላረኩላቸውም? በየቦታው አይዟቸው አይዞ አይዞን እያሰለፈ ያለው በ10% ነው የምትለውን ቋንቋ እናስታውሳቸው። አንዳንድ ነው ከዚህ ጋር የሚሄድ ስለሆነ ነው ከዚህ ጋር የሚሄድ ስለሆነ ድረጋች ላይ በ10% ነው የምንዋጋው ያለበት ይሄ ሁለት ዓመት ከምናምን እኮ ነው አማራ ክልል በ10% ነው የሚዋጋው። ድሮን ተጠቀመ ሶስት ሄሊኮፕተር ማረክን ታንክ ማረክን ጀነራል ገደልን እያለ የሌለ ድል እያጮኸ ወጣት መሰብሰብ አይቻልም። በነገራችን ላይ አንዱ ጉዳይ አለን። ይሄ አበባው ታደሰ አበባው ታደሰ እና ጥንቸሉ ስብሰባ አድርገው ነበር የክልሉ ጸጥታ ሲገመግሙ አማራ በጣም ተረጋግቷል ይላል። በተለይ ደግሞ ወሎ በጣም ተረጋግቷል ይላል። ዛሬ ነው ሲክስ አወርስ ሴጎ ቅድም እስክሪሾት የወሰድኩት አምሃራ ፕሮስፐርቲ ፕሮስፐሪቲ ቨሪፋይድ ነው፣ ትክክለኛ ፔጃቸውን የአማራ ብልጽግና ነው። በወቅታዊ የሰላምና የጸጥታ ጉዳዮች ላይ የሚመክር መድረክ በኮምቦልቻ ከተማ ተካሂዷል። ኮምቦልቻ ናቸው ያሉት ዛሬ ሰዎቹ። የዛሬ አሁን እስክሪሾት የወሰድኩት ነው። መድረኩ አሁናዊ የሰላምና የጸጥታ ሁኔታን የሚገመገምበት እንደሆነ ተገልጿል። በወሎ ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ በእለቱ ተነስቷል። በጣም ሰላሙን ዘላቂና ምናምን እየሆነ ነው። በተለይ ደግሞ በወሎ ቀጠና እያለ ያለው ዛሬ ይሄ ሁላ ሰራዊት ወሎ ይሄው ቀደም ብያሳየዋችሁ ይሄን ሁላ እየሆነ ያለው አበባውና የክልሉ ርዕሰ መስተዳድር ኮምቦልቻ እየገመገሙ በተለይ ደግሞ ወሎ አካባቢ በጣም ሁሉ አሰማማኝ ነው ይላል ያው ጎንደር ስለማይነገር የጎጃም ነገር ስለማይነገር የዘመነ ግንባር ስለማይነገር ነው ወሎ ሰላም ነው ባለውበት ቀን በእለቱ ኮምቦልቻ እየተወያየው ነው እያለ እንኳን አበባው መቼም ሄዘ ሚሊተሪ አይደል ትልቅ ሚሊተሪ ሲኒየር ሚሊተሪ ኮማንደር ነውና ይሄ ወይ ወይ ኢንፎርምድ ነው ብዬ አስባለሁ። በየደቂቃው በየቀኑና በየሰዓቱ ያለው ኮሚኒኬት ይደረጋል። ወሎ እንደዚህ ተጠቃ፣ አስራ ሁለተኛ ክፍለ ጦር ተጠቃች፣ ስልሳ አንደኛ ክፍለ ጦር ተጠቃ፣ የሰጥ አርጌ ምናምን ባለፈው ጀራል ምናምን የተሰጠው ማዕርግ የሰፋ ቸኮል ተጠቃ እየተባለ እዛው ነው አፍንጫው ሰው ነው እየተጠቃ ያለው እንዴት ነው ይሄ እንደዚህ እንዲ ብሎ ሊናገር የሚችለው? ገና ብዙ ጥረት የሚያስፈልገው ነው። ችግራችን ያው እንቀርፈዋለን ምናምን ብሎ እንኳን ዲፕሎማቲክ የሆነ ቋንቋ እንኳን አይጠቀም። በተለይ በወሎ በጣም አሰማማኝ የሆነ ነው ብሎ ይሄን በእለቱ ዛሬ በተለይ በወሎ ሰላም ነው ብሎ ዜና ይሰራል። አማራ ብልጽግና እንደዚህ ነው መበልፀግ፣ እንደዚህ መዋሸት እንዲሁ ከሚዲያ ታበልጣ አለ። የድሮ ሞኖፖሊ፣ የሚዲያ ሞኖፖሊ አንድ ለእናቱ ኢቲቪ ወይ አዲስ ዘመን በነበረበት ድሮ በዛ የሚያስብ ትውልድ አለ ብሎ ያስባል አሁን ሌላ ጊዜ እኮ ነው ያለ ነው አሁን በጣም ጊዜ እኮ ተለውጧል እኮ በግራና በቀኝ እንዲያውም እዚህ ላይ ለተመልካቾች ስለማይመጥን ነው ሚዲ እንትኖች የማናቀርብላቸው ስለማይመጥን ነው ይሄ አጠቃላይ ሶሻል ሚዲያም ስለምታዩት ነው ለተመልካቾች በሚመጥ መልኩ ነው መርጠ መርጠ ወደ እናንተ የምናደርሰው ሌላ ስለማያስፈልግ ነው እና አበባው ታደሰ ጀነራል ነው ብርሃኑ ጆላ አንተ ሰራዊት እኮ አለቀ ሰጥ አድርገህ የሚባለው ጀነራል እኮ ማን ሰጠነው እ ሰራዊትን አስፈላሁ አሰፋ ቸኮል አሰፋ ቸኮል እየጠረጠሩት ነበር ባለፈው፣ ፋኖ ከፋኖ ጋር ግንኙነት አለ እያሉ አሁን ያባሩታል። የሰማ ዛሬ የሰማት ነው ከመከላከያ አሰፋ ቸኮል ያባሩታል። የአሰፋ ቸኮል ግንባር ነው ይሄ የተመታው። አሁን ባለፈው ወርቅ የተሸለመ ተብሎ አፋር አሰብ ይገባል ተብሎ ማዕረግ ሰጥተውት ሰራዊት እንዲህ ብሎ በአንድ ቀን አስበልቶ ሰጥ አርጌ ነው የሚቀጣው ወይስ አሰፋ ቸኮል ነው የሚቀጣው አናውቅም፣ ግን አሰፋ ቸኮል ታርጌት ተደርጓል በአዲስ አበባ የምንሰባው ጉዳይ ይሆናል። መርሲ ለስ ነው አብይ እንደዚህ አይነት ላይ መርሲ ለስ ነው። ምንም እንትን የሚደረግ ነገር የለም። ግን ሲጠረጥሩት ነበር ባለፈው። ሰውዬ ደግሞ እንኳን ፋኖን ሊረዳ አይረዳም። ፋኖ እኔ ልንገራችሁ አይረዳ ሊረዳ ጥሩ ነበር ግን ግን ሰውየው በአዴ ስለነበረ በጣም ከባድ ዲስሳትስፋክሽን ስላለበት የሆነ ተስፋ የመቁረጥ ስላለበት እና አካባቢ እየተደበደበ ምናምን ስለሚል በውስጥ ለውስጥ እየደገፈ ነው እያሉ ያሙታል። ከአዲስ አበባ ያለውትን አሁን አበባው ብርሃኑን ያማዋል፣ ብርሃኑ አበባውን ያማል። ብርሃኑ ለጀርማሮ ጥይት ያቀብላል። በሌሎች በታች ያሉ ሰዎች ሆኖ ያቀብላል። እውነት ነው፣ ያቀብል ነበር የሆነ ጊዜ። አሁን አያቀብልም ይመስለኛል አሁን ያቀብል ነበር። ምን ችግር የለውም። አላማ የዓላማ ግንኙነት ነበራቸው የሆነ ጊዜ። አሁን ዘንድሮ በዚህ ሁለት ዓመት ያቀብል አላቀብልም አላቅም፣ ግን ያቀብል ነበር በሱ መዋቅር። ምን ጥርጥር አለው? እና አባው ያውቃሉ። ይሄ የምናገር በነገራችን ላይ የአማራ ተወላጅ ጀነራሎች የሚያውቁት ነው ማውራው። ይሄ ዝም ብሎ የሚደበቅ ነገር አይደለም። አንድ ሚሊዮን ጥይት አምጣ ተብሎ ሽበልሳ አብዲሳ ቆጥሮ አንድ ሚሊዮን ጥይት ሰጥቷል። አንድ ሚሊዮን ጥይት እንዲህ አንድ ሚሊዮን እኮ እንደ ጤፍ እንደመቁጠር በሉት አንድ ሚሊዮን ይሄን አምጣስ ሲባል አምጥቷል። አንዱ ሁለት ኩንታል ብር የሆነ ቦታ ላይ አስቀምጥልን ሲባል ያስቀምጣል። ሁለት ኩንታል ብር በ100 100 ወይ 200 200 ስንት ይሆናል? ስንት ሚሊዮን ይሆናል? 50 ሚሊዮን ይሆናል? 100 ሚሊዮን አላቅም። ያቀብላል። ብራህ እንትና ሲጠየቅ እንደዚያ ነው የሚያደርገው። የህልውና ጉዳይም ነው። ሽመልስ አብዲሳኮ ህይወት አለው፣ ህይወት አለው፣ ቤተሰብ አለው፣ ምናምን አለው። እና አጣብቅኝ ሁኔታ ውስጥ ሲገባ ሽሜ እንደዚህ አይነት ብር እንፈልጋለን፣ እዚህ ባንክ ላይ በር ላይ አስቀምጠህልን ሂድ ነው የሚባል፣ አለቀ። እነዚህም አሰፋ ቸኮልም በዚህ በዚህ ነው እነሱ ስለሚያደርጉት እነዚህም እኮ እያደረጉ ይሆናሉ ብሎ ጥርጣሬ ያለ አማራ ክልል ያለው ደግሞ ክልላቸው፣ ህዝባቸው የተጨፈጨፈ እያዩት እየጨፈጨፉ ሲያ መቼ ነው እኛ ከእንቅልፋች ምንነሳ ምን ባን ነው እያሉ እነሱም ሳይወዱ እየለቀሱ ነው ጦርነቱ የሚመሩት። ሰባት ዓመት በየቦታው ቦታ እየቀያየሩ ህዝባቸውን ሲፈጁ አይተናቸዋል። ለማንኛውም ይሄ የአበባው ቀልድ እና ቻለው ሲሉ የነበሩ ቻለው እና በአስር ፐርሰንት ነው እየተዋጋን ያለነው ሲባል እንደዛ እንዳልሆነ አሳይቷል። በአስር ፐርሰንት የምትዋጋው እንትን የለም የህዝብ ጥያቄ ሆኗል ብሎ ገዱ አንዳርጋቸው ሲነግራቸው ምን ማለት ነው? ትላንት እኮ የእኛ ሰው ነበር እኮ ትናንት የእኛ ሰው ነበር። እውነት ነው ገዱ የእናንተ ሰው ነበር፣ የብልጽግና ሰው ነበር። መጀመሪያ የማይሳሳት የለም። እኛም ወደንም ጠርዳንም በቃ እረፍት ያስፈልጓል የትግራይ ህዝብ። የትግራይ የበላይነት የሚባለው ነገር ከዚህ በኋላ አይነሳም። አብይ ያና የኦህዴድ ምርጫ ነው። ኦኬ ከመረጣችሁ ይሁን ይሁን። ፕላስ ኢህአዴግ ካልፈረሰ ኢህአዴግ ጥሩ ሄዶ በቃ እየመከሩ ምናምን አገሪቱን ያው ከሀይለ ማርያም የተሻለ ሊሆን ይችላል ወጣት ነው ምናምን ብሎ ብዙ ሰው ያምን ነበር፣ እኔ ጭምር አምን ነበር። የህዝቡ ጥያቄ ከሆነ የኦህዴድ ጥያቄ ከሆነ ይሁን በሚል ማለት ነው ግን በሰውየው ችግር እንዳለበት እያወቅን ማለት ቢያንስ ግን በዚህ አማካሪዎች ታግዞ ይሄዳል በሚል አጠገቡ ሆኖ አብይ ብሩህ አእምሮ ያለው ነው ብሪሊያንት ነው እያሉ እያገዙት የመጡት ቲም እገሌ ቲም እገሌ የነበሩ ሰዎች በኋላ ላፍ ላፍ እየተቀነሱ እየተቀነሱ ብቻው ቀራል፣ ብቻው ቀረ። በኋላ አሳዛኝ የሚባለውና ብዙ ኢንቨስቲጌሽን ብዙ የምርምር የሚያስፈልገው ሁሉም ጥሎት የሄደ መንግስት ሳል ቀጠሉ ዓለም በሙሉ ኢትዮጵያውያን በሙሉ የተገነዘቡት አብይ አህመድ የእሱ ስብእና የእሱ አጠቃላይ የአስተዳደር ዘይቤው ጌታቸው የሚለው የማወናበር የማጭበርበር ነው የሚለው ሁሉም ከተነቃበት በኋላ በተለይ ከትግራይ አኩርፈናል ብሎ ሄዱት ሄዶ ቦታ አስጠነ፣ እሺ ጌታዬ እያሉ እሱ ቤት ማንኳኳት ጀመሩት። እነሱ እንዴት ቻሉት? እኛ ያልታየን እነሱ ትላንት ያልታያቸው ዛሬ ምን ታያቸው? ትላንት ያልበራላቸው ትላንት አብይ አህመድ እንደዚህ አይነት ሰው ነው ብለው ሲነግሩን የነበረው ሰዎች ከትግራይ ፖለቲካ ጋር ልዩነት ስለተፈጠረ፣ ትግል ልዩነት ይፈጥራል። በተለይ አንሳክሰስፉል የሆነ ጉዞ ሲደረግ ብዙ ነገር እንደዚህ ይደረጋላል። ወደ ግራ ወደ ቀኝ ነው የሚሄደው። ትግል ሁሌ ቀጥ ብሎ የሚሄድ በጣም ጥቂቶች ናቸው እንደነ አበይ ስብሀት የመሳሰሉ በቃ እስከ ከወጣትነት እስከ እርጅናቸው አንድ ፓርቲ ይዘው ይሄዱ እንደነመለስ የመሳሰሉ አንድ ፓርቲ አውቀው ይሄዱ እንደነስዩም እድለኞች ናቸው። እነዚህ ሌላው እንዲህ ያለ መሄድ አለ፣ መውደቅ አለ፣ መነሳት አለ፣ ምናምን መውጣት አለ፣ ኤግዚት ማድረግ አለ፣ እንደገና አዲስ ጆይን ማድረግ አለ። እንደዚህ ትግል እንደዛ ነው። ትናንት ከትናንት ወዲያ ስናነሳው ነበር። ኢህአፓ እንዴት ነው የሄደው? ኢህአፓ ትልቅ ፓርቲ ነበር በኢትዮጵያ ታሪክ። ዛሬ ኢህአፓ አለው ብሎ የመጣው ምንድን ነው? ታሪክ ስላለው ነው። ሌጋሲ አለ፣ የድሮ ነገር አለኝ ብሎ ነው። የት ነው የሄዱት? ኢህአፓ ሲፈርስ ወደ የት ነው የሄዱት? ወደ ደርግ፣ አውሮፓ፣ አሜሪካ ወደ ትግል ገቡ። ህወሓት ጋ ሄደው እነ ብአዴን እና አዲሱ እነ በረከት እነ ህላዊ ወደ ብአዴን ገቡ። ከዛ እነሱ ታግለው መጡ። ትግል እንደዛ ነው። አሁን እነ ጌታቸው ምናምን የምንለው ዝም ብሎ ከትግራይ ጋ እንትን ርገው ከቲፒኤልኤፍ ጋር መቀጠል አልፈልግም፣ ሪዛይን አርጌ ወይ መቐለ ዩኒቨርሲቲ ያስተምራለሁ፣ ሌላ ህይወት ውስጥ እዚህ እገባለሁ፣ ወይ ሌላ ፓርቲ እዚህ ያቋቁማለሁ ብሎም መውጣት ኖርማል ነው። ይሄ አድርገውታል፣ ሌሎችም አድርገውታል። ይህን ሳያደርጉ ትላንት አብይ አህመድ ማለት እንደዚህ ነው ብሎ የትግራይ ጦርነት ትግራይ ህዝብ ሰባት ሚሊዮን በ ስምንት ሚሊዮን ስድስት ሚሊዮን በብስ ሚዲያ ላይ መጥቶ ጦርነት ሲቀሰቅስ አልነበረም። ሲቀሰቅሶ የነበሩት ጀነራል እገሌ ነኝ፣ ጌታቸው ረዳ ነኝ፣ ጻድቃን እገሌ ነኝ የሚል ሚዲያ እየተሰጠው ስለ ኢትዮጵያ መንግስት ምንነት፣ ስለዚህ ጦርነት ምን አይነት ጦርነት ውስጥ እንደገባል ሲተነቱ ነ የነበሩ ሰዎች ናቸው። ፋናን፣ ትግራይ ቲቪና ድምፅ ወያኔ ቀርበው በየቀኑ አጀንዳ ሰጥተው የሚሄዱ ሰዎች ናቸው። እነዚህ ማን ነው እንደዛ ያላቸው? ሂሳብ ታወረ። እኛ እንጦጦ ደርሰን መቼም አንመለስም፣ ጅግጅጋ ሄደም ሰውየውን እንይዘዋለን፣ ሲኦል ገብተንም ሰውየው እንይዘዋለን ሲባል የነበረው የትግራይ ህዝብ አይደለም፣ ጌታቸው ነው። ይሄ ትግልግል ወን ቢያፎ የትግራይ ህዝብ ሲታገስ ስለነበረ ነው ሲናገረው የነበረው አብይ የፖለቲካ ድንክ ነው ሲለው የነበረው ደብረጽዮን አይደለም ጌታችሁ ሲናገር ሲናገር የነበረ ግን ኢቭን ኦን ቢሃፍ ኦፍ ደብረ ጽዮንም ኦን ቢሃፍ ኦፍ ቲፒኤል ኤፍ ትሪ ኤፍ ኤም የትግራይ ህዝብም ነው። ታጋይን ስለነበረ ይሄ ትግራይ አፍ ስለነበረ ነው ወጣ ሲል ብዙ ሰው ያስደነገጠ ምንድን፣ ወጣ ሲል እንዴት እዚህ ድረስ ይዘቅጣል? ነው ብዙ ሰዎች ሄደዋል እኮ ጌታችሁ ብቻ ነው እንደ ወደ አዲስ አበባ ሄደው፣ ጌታችሁ ብቻ አይደለም በርካቶች ሄደዋል እኮ። የት እንዳሉ አይታወቅም፣ ጸጥ ብሎ። መቀሌም አሉ አሜሪካም ይመጡ አሉ፣ አዲስ አበባም አሉ፣ ጸጥ ብሎ ስለ እነሱ አጀንዳ አይደረግም። ስለዚህ ይሄ ወደ በትግል ጊዜ በትግል ጊዜ የእኛ እኮ ነው እንትና እኮ የእኛ እኮ ነው እንትና እኮ የኛ ነበር። አሁን ገዱ እኮ ምናምን ይውሰራል ገዱ እኮ የእኛ ነበር እና ገዱ ለምን ትክደናለህ? የሚሉት አዎ ተሳስቼ ነበር። አሁን ከዛሬ በኋላ ግን ከዚህ መንግስት ጋር አልሄድም ነው ያለው። በቃ ቻው ብሎ ነው የወጣው። በዛ አምር ነው የወጣው ትናንት አሁን እሱ መንግስት ነበር እኮ ይወቅሰው የለ ብርሃኑ ጁላ፣ ብርሃኑ ጁላ ከኛ ጋር ነበርክ እኮ ሲል፣ ከእኛ ዝም ብለህ ባሪያ ሆነ በእኛ ባርነት ውስጥ ዝም ብለህ እየማቀቅ ሂድ እየደገፍከን ሂድ ነው እያሉት ነው የነበር። እነሱ አይደረግም ነው መጀመሪያ። ብዙ ሰው ይሳሳታል፣ እየታረመ እየታረመ ይሄዳል። ሰውዬው ባዶ አሁን ይሄ ኖርማል። መጀመሪያ የተሳሳተ ሰውዬው ከተነቃበት በኋላ ገሸሽ ብሎ መረጥ ናቹራል ነው። ናቹራል ያልሆነ ምንድን ነው? ዓለም በሙሉ ከነቃበት በኋላ ዓለም በሙሉ ከተጸየፈው በኋላ ከዚህ በኋላ እኔ ከህወሓት ወጥቻለሁና እቀፈኝ፣ ስልጣን ስጠኝ ብሎ የትላንትናው ስብእና በሙሉ ሰውየውን እንዲስክራብ ያደረገበትን አንድ ቤቱ ሸጦ በቃ የአንተ አገልጋይ ሆናለ ሲል ይሄ ምርምር ያስፈልጓል፣ ምርምር ያስፈልጓል። ሌላ ግን ከብርሃኑ ጋር ስለሚሄድ ነው ይሄ አስር ፐርሰንት ነው ስትለው አስር ፐርሰንት አይባልም ብለን ነዋል። እዚህ ሚዲያ ተናግረው ነው። 10 ፐርሰንት ህዝብ እየናክ ነው። ህዝባዊ ትግል ከሆነ በ10 ፐርሰንት አይደለ መቶ ፐርሰንት ሄዳ አታሸንፈው። ቲፒካል ቴክስቡክ ኤግዛምፕል የትግራይ ህዝብ ነው። የትግራይ ህዝብ ምን አደረጉት? አሰባሰቡ፣ ሀይሎች አሰባሰቡ፣ በሙሉ ግባሉት አሉት። ኤርትራን አስገቡ፣ በቃ በደንብ አድርጎ የኤርትራ ሚዲያ በሉት፣ የውጭ ዲያስፖራውን በሉት፣ የአማራ ሀይሎችን በሉት፣ ኢሳትን በሉት፣ ትሬ ሴክሲ በሉት ምናምን፣ ይህ ምድረ መላጣውን ገጣባውን በሙሉ አስገባው ኢቲቪ እና ምናምን ይሄ ቀይ መስመር የሚባሉ ጦርነት ቀስቃሽ በሙሉ አደረጉ። ቻሉት እንዴ? አልቻሉትም እኮ አልቻሉት። አንድ ለእናቱ አንድ ትንሽ የሚዲያ እዚህ አቋቁመን ነው ቢያንስ እንኳን በሚዲያ አካባቢ ያለው ትንሽ ለፌር የሆነ ባላንስ እንኳ ባደረግም፣ ቢያንስ ሰው ምን አሉ ጆንታዎች ምን አሉ እየተባለ የሚዳመጥ ሚዲያ ነበር። እንደዛ ነው ትግል።